ሰበር መረጃ አለ። አሁን እየወጣ የሚገኝ በርካታ ቁጥር ያለውን የፋኖ ታጣቂ መከላከያ መደምሰሱ ተገልጿል። ቀሪዎች በምርኮኛነት ገቢ ተደርጓል። እሱ የምንዳስሰው ይሆናል። እንዲሁም የመቀሌ ዩኒቨርሲቲ ህወሓትን መምህር የነበረው ማውገዙ ተገልጿል። ጌታቸው ረዳ የሰጠው መግለጫ አለ። ሀገራችን ከስድስት ሀገሮች ከታጠቁት ውስጥ ብቻ የታጠቀችው ኢራን ሰራሹ ድሮንም እሱን አስታውቃችኋለሁ። ወደ ሰላም ቤተሰብ ቀዳሚ መረጃችን ቀጥታ እዚህ ጋር ይዘን ስናልፍ በመከላከያ ህግ የማስከበር ዘመቻውን በአማራ ክልል እንዲሁም በተለያየ በኦሮሚያ ክልል አጠናክሮ እየወሰደ ይገኛል። በተለይ በአማራ ክልል በአዊ ዞን በፈግታ ልኩማ ወረዳ ዋዚ ቀበሌ ተብሎ በሚታወቀው መከላከያ በወሰደው እርምጃ በርካታውን የፋኑ ታጣቂዎች ሲደመሰሱ ቀሪዎች ደግሞ ተረፉ ያላቸው በምርኮኛነት ገቢ ተደርጓን፣ እጅግ እናመሰግናል። ክብር ለጀግናው ለሀገራችን መከላከያ ሰራዊት። የውጭ ተልእኮ በጀርባቸው አዝለው እንግዲህ ሀገራችን ለማተራመስ የሚሰሩ በአማራ ስም እየማሉ የሚገዘቱ የሚሰሩ በርካታ ቁጥር ያለውን የፋኖ ታጣቂ መከላከያ እየደመሰሰ ይገኛል። ላብነት ያህል ሰሞኑን ከተመለከትነው ለአማራ ቆረቆራለሁ እያለ ነገር ግን የህዝብና የህዝብ ሀብት የሆነውን ባጀች በማቃጠል ጀብድ እየመሰላቸው እየፖሰቱት፣ እየተመለከቱት ይሄ እንዲህ የምንመለከተው የሚያሳዝን ነው። ይህ እና ይህ መሰል ድርጊቱን በአጽንኦት እናወግዛለን። በስም አማራ የማል ይነግድ እንጂ ለአማራ አለመሆኑ በግልጽ የሚያሳይ ተጨባጭ መረጃዎች ስለሆነ ሁሉም የአማራና የአማራ ቆርቋሪ ሉ ምትል ከሀገርና ከሀገር ሰራዊት ከሰላም አስከባሪ ጋር አብረዘብት ቆም ዘንድ መልእክታችንም ማስተላለፍ እንፈልጋለን። በአርማጭሆ ወረዳ እና ወግራ ወረዳ በሁለቱ ወረዶች በተደረገ በተቀናጀ ድንቅ ኦፕሬሽን የጥፋት ተልኮ አዝሎ ሲጓዝ የነበረን የጠላት ኃይል ሙሉ በሙሉ እስከነ ሙሉ ትጥቁ በቁጥጥር ስር ውሏን። በተለይ ይህ ኦፕሬሽን የተሰራው አንዘበል ቀበሌ ላይ በተደረገ ድንቅ ኦፕሬሽን ነው። የጥፋት ተልኮ ተቀብለው ሲንቀሳቀሱ የነበሩ እስከነ ሙሉ ተጥቃቸው በሀገር መከላከያ ሰራዊትና በምኒሻ እንዲሁም በአድማመጥን በተደረገ በተጠናና በተናበበ መልኩ ገቢ ተደርጓ ማለት ነው። ስለዚህ ሀገራችን እንግዲህ ወደ ሰላም ጉዞ የምትጓዝበት ሩቅ አይሆንም። ይሄ ጠላት እንደ ቅጠል እየረገፈ ሰከን የሚልበት ጊዜ ሩቅ አለመሆኑ በግልጽ ያየ ነው የሚገኝ ጉዳይ ነው። እዚህ ጋር የዘን የመቀለ ዩኒቨርሲቲ መምህር የሆኑ ሽዊት ወዲስ እንግዲህ የሰጡ መግለጫ አለ ህዋትን መቶ በመቶ ነው የነቀፈው። ስለዚህ ዳግመኛ ትግራይ ወጣትና ህዝብ ወደ ጦርነት የሚገባበት አንዳች ነገር አይኖርም። ስለዚህ እናንተ ካድሬዎችን እዛችሁ ራሳችሁ ተዋጉ ሲል ነው መግለጫ የሚሰጠው። በመጨረሻ ላይ በርካቶችን እንግዲህ ማስተባበያ ከሰጠ ወይም መግለጫ ከሰጠ በኋላ ራሳችሁ ካድሬዎችን እዛችሁ ተዋጉ፣ ሁለተኛ የትግራይ ወጣት ህዝብ የምናስበላበት አንዳችም ነገር አይኖርም ሲል ነው የገለጸው። ሌላኛው በጣም ከሚገርመው ጌታቸው ረዳ የሰጠው መግለጫ አለ ስለ ኤርትራውያን ማለት ነው። ኤርትራውያን በጣም ብሎች ናቸው። የፌዴራል መንግስትን በቀጥታ መዋጋት አይፈልጉም የሰው ኃይል ብልጫም ስለሌላቸው ለዚህ ደግሞ እንደ ህወሓት እንደ ፋኖ እንደ ሸኔ ያለውን በእጅ አዙር መጠቀም ነው የሚፈልጉ ሲል ነው የገለጸ። በጣም የሚገርም ይህ ይታወቃል። አምስት ሚሊዮን ከመቶ ሰላሳ ሚሊዮን ህዝብ ጋር ኮምፒት ማድረግ ወይም መወዳደር አይችልም። ለዚህ ደግሞ በሀገራችን የሚበቅሉ ባንዳዎችን እነሱ በእጅ አዙር መጠቀም መሆኑ ግልጽ ነው። ይሄ ለማንም ግልጽ ነው። ብዙ ትንተና የማያስፈልገው ጉዳይ ነው። አምስት ሚሊዮን ከ130 ሚሊዮን ጋር ሊወዳደርም ደግሞ ሚዛን ላይም ሊቀመጥ እንደማይችል ይታወቃል። ይሄ ብቻ ሳይሆን በተለይ ከስድስት አገሮች ከታጠቁት ውስጥ ኢትዮጵያ የታጠቀችው ኢራን ሰራሹ ሙሃጅር ሲክስ በመባል የሚታወቀው ራሻ ታጥቀዋለች። ከኢራን በመውሰድ ራሻ ታጥቀዋች በዩክሬን ጦርነት ላይ ከፍተኛውን ኢላማውን ዘጠና ዘጠኝ በመቶ ማሳካት የሚችል ከራዳር ውጭ በመሆን ደግሞ የስለላ ስራ መስራት የሚችል ይህ ድሮን ሀገራችንም በቅርብ አስገብታ ታጥቀዋለች። ስለዚህ ኤርትራንም ለማገኘት ምንም የሚያቆመን ምድራዊ ኃይል አለመኖሩም በግልጽ የሚያሳይ ነው። ውድ ቻናል ቤተሰቦች፣ ብዙዎቻችን ሀገራችን የምንለካት ወይም መከላከያችን እየለኩት ያሉት እነዚህ ትንሽ የጎጥ ፖለቲከኞች በነፍጥ በዝበ ትራዲሽናል በሆነ መሳሪያ ነው ይህና ይህ ግን ለሀገርና ለሀገር ለሚመጣ ተዘጋጅቶ የተቀመጠ ስለዚህ ይህን ደግሞ ኤርትራ ጠንቅቃ ታቃለች። አትሞክረውም፣ ብትሞክረውም ፍጻሜዋን ታገኛለች ማለት ነው። ስለዚህ ሀገራችን በርቀት እየተጓዘች ትገኛለች። ለዚህ ደግሞ ማሳያ እንደነዚህ አይነት መሳሪያዎችን የጦር መሳሪያዎችን እየታጠቀች የምትገኝበት ጉዳይ ነው። ሌለኛው የመንግስት የሰላም ጥሪ የተቀበላለ ምስራቅ ጎጃም ዞን ማቻከል ወረዳ ልዩ ቦታው ግራ ቀድም ቀጠና ላይ መንግስት ያቀረበ የሰላም ጥሪ አንድ ላይ ልጅ አለም ተብሎ የሚታወቀው እስከ ነምር ጥቆ ተቀብለው ገብቷን። እንግዲህ በ በመግባቱ አትራፊ ራሱ ነው። በቃ የመንግስት የሰላም ጥሪ መቀበል ዋነኛ አማራጩ ራሱ ነው የሚያተርፍ ስለዚህ በተለያየ አቅጣጫ እንግዲህ ፋኖ ዋጋውን እያገኘ ይገኛል። በተለይ በተለይ በአዊ ዞን በፍግታ ለኮማ ከዚህ ከዚህ ከዚህ እስከዛ የማይባል ገደብ የለሽ እርምጃን የተወሰደበት እርምጃን የተወሰደበት በርካቶች ተደምስሰዋል። እንደወጣው መረጃ በርካቶች ተደምሰዋል። ቀሪዎች ትረፉ ያላቸው በምርኮኝነት ገብተዋል። ስለዚህ ፋኖች ስሙ የትም አደርሱም፣ ወንዝም አትሻገሩም። የክልል ኢኮኖሚ ከማውደም ውጭ የምታመጡት ለውጥ አይኖርም። መንግስት ደግሞ ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በሁሉም ቀጠናዎች መንግስት እየወሰደ የሚገኙ በ በሸዋ፣ በወሎ፣ በጎንደር እንዲሁም በጎጃም በጎጃም ላይ ህዝብ በፊት በተደጋጋሚ በተለይ ዳሞት ላይ ሲፖስቱ እንደነበረ ከፍተኛ ጀብዶ እንደሰሩ አሁን ዋጋውን አግኝቶ ቀዝቅዟዋል። ስለዚህ ቀሪ ወንድሞችም ከዚህ ተማሩ። ወሎ ላይ በተለይ አዚጋ አንድ ልብ ማለት የሚያስፈልገው ጌታቸው ረዳ ከሰጠው መግለጫ ጋር በወሎ እንግዲህ የሻዕቢያና የህዋት ተላላኪዎች እንደተያዙ ይታወሳል። ለዚህ ደግሞ የኤርትራ ቀጥታ መዋጋት እንደማች ስለምታቅ ባንዳዎችና ባዶዎችን እየተጠቀመች ነው። ለዚህ ባዶዎችና ባንዳ የሆኑት ህዋት ፋኖ እና ሸኔ ናቸው። እነዚህ ሀገር በቀል ባንዳዎች የሀገር ልጆች፣ ሀገርን አሳልፈው እየሸጡ እነዚህ ናቸው። ስለዚህ መንግስት ደግሞ አስቀድሞ ስለባንን እየሰራባቸው ይገኛል። የዋጋቸውንም እያገኙ ይገኛሉ። ሰላም ለሀገራችን ያድርግ። ዘረኝነት ይውደም። ቤትም አያሻግርም። እነ ወዳጅነ የወዳጅነ እድሜ ካላቸው በምርኮኝነት ይገባሉ። ከለላቸው እስከ መጨረሻው ይሸኛሉ። ድሮን ተልእኳን እየሰራ ነው። ስራውን እየሰራ ነው እያገኘው ይገኛል። በዚህ ሰዓት በሁሉም ቀጣና በተንታም ከተማ፣ በተለያየ አንጅበር ከተማ ተብሎ በሚታወቀውም እርምጃ እየተወሰደ ይገኛል። ለዚህ ደግሞ ፋኖ አለኝ የሚላቸውንም በእጅጉ እያጣቸው ነው የሚገኘው። እሱንም እንግዲህ መረጃዎች ሲወጡ ተመልሰን ለእናንተ የምናደርስ ሲሆን እስከዛ ድረስ አዲስ ሲሆናችሁ ሰብስክራይብ በማድረግ ተጠብቁን ዘንድ በአክብሮት እንጠይቃለን።